አርሰናል እንግዲህ ሁለቱ ሳምንታት ለአርሰናል ደጋፊዎች በጣም በጣም ትልቅ የሚባሉ ሳምንታት ናቸው። የአርሰናል የራሱን ጨዋታዎች ማሸነፉ በሴንት ጀምስ ፓርክ እንዲሁም ደግሞ ኤምሬትስ ላይ ዌስትሃምና ኒውካስልን ማሸነፉ ብቻ ሳይሆን ሊቨርፑል በሁለቱ ተከታታይ ጨዋታዎች በክሪስታል ፓላስ፣ በቼልሲ በለንደን ክለቦች ነጥብ መጣሉን ተጠቅሞ የነበሩት አምስት ነጥብ ጋፖች ወደ አንድ ነጥብ እንደውም በአርሰናል መሪነት እንዲሆኑ አድርጓል። አርሰናል ወደ ፕሪሚየር ሊጉ መጥቷል ማለት ነው። የእነዚህ ሁለት ሳምንታት በጣም ጥሩ ናቸው። ቀጣይ ፊክቸሮችንም ስትመለከት አርሰናል አብዛኞቹን ከባድ ጨዋታዎች ቢያንስ ስለሚመጡት ሶስት አራት ሳምንታት ያለፈ ይመስላል። ሊቨርፑል ደግሞ እንደዚሁ ከማንቸስተር ዩናይትድ ጋር ጨምሮ አንፊልድ ሮድ የሚደረገውን ጨዋታ ጨምሮ በጣም ወሳኝ ጊዜያትን ሲያሳልፍ እየተመለከት እንገኛለን። አምና ናካቻምና አርሰናልን ነጥብ ካስጣሉት ቡድኖች መካከል አንዱ ነው። ዌስትሃም ዩናይትድ አይደል አንድ ልባዶ በሁለት ልባዱ ውጤት የምናሳው ሰው ነው። በእርግጥ አርሰናል ስድስት ጎል አግብቶ ያሸነፍበት አጋጣሚ ቢኖርም ግን ዌስትሃም ያሸነፍበት ታይሚንግ ለአርሰናል ልክ አስቶን ቪላ፣ ዌስትሃም፣ ፉላም አይነት ቡድኖች ወሳኝ የሚባሉ ነጥቦችን ከአርሰናል ያስጣሉባቸው ጊዜያት የማንረሳቸው ናቸው። ትናንት ፍጹም ብልጫ በጣም በምቾት ነው የአርሰናል የጨዋታ ብልጫ የነበረው ፍሬም ምናልባት ከጨዋታው የኦዴጋርድን ጉዳት እና የአንዳንድ ተጫዋቾችን ጉዳት ካልሆነ በስተቀር በተረጋጋ መልኩ በብልጫ ያን ያህል አደገኛ ባልሆነ የመጠቃት እንቅስቃሴ አብዛኛው አርሰናል ኮንትሮል ያደረገው ጨዋታ ነበር። ጎል ካለማስቆጠሩ ውጭ ፈርስት ሀፍ፣ ሰከንድ ሀፍ፣ ያው በፔናልቲ ነው ጎሏ የተገኘችው። ጎሎች በሚገባው ልክ ካለመገኘታቸው በስተቀር አርሰናል በምቾት ያሸነፈው ጨዋታ ነበር። እንግዲህ የራስን ጨዋታ አሸንፈ የሚመራው ቡድን ደግሞ ውጤቱን ጠብቀህ አንተ በምትፈልገው መንገድ ሲጠናቀቅ ምን ያህል ምን ያህል አስደሳች ሊሆን እንደሚችል መገመት ትችላለህ። የዘንዱ አርሰናል ቅድም በደንብ ስታነሰው ነበር ባላንሱና ዴብዙ በጣም ይገርማል። አስፈሪ ነው በጣም ዴብዙ የሚቀየሩትን ተጫዋቾች ስታይ ከዚህ በፊት አርሰናል ላይ የምታነሳው ችግር ሙሉ ለሙሉ ላይኖር እንደሚችል አሁንም እኮ ተጫዋቾች እየተጎዱ ነው ደማዶኬ ጄሱስ አልተመለሰም ሃቫርድ የለም ተጫዋቾች ጉዳት ሊስት ላይ ያሉ ተጫዋቾች ብዙ ናቸው ግን ቡድኑ በፍጹም ቦታዎች ለምሳሌ ሚድፊልዱን ሶስቱንም ትናንት ቀይሯል እኮ ኦዴጋርድ ወጥቷል ኤዜ ወጥቷል ራይስ ወጥቷል ተጎድቶ ሶስቱን ሚድፊልድ አዲስ ነው ግን የሆነ በሚችል ሚድፊልድ በደንብ ሪፕሌስ በሚያደርግ ሚድፊልድ ትመለከተዋለ የመከላከል መስመር ላይ ያለው ስጋት ይሄ አንድ ተጫዋች ቢጎዳ ከተከላካይ መስመሩ ላይ ቢጎዳ በሜክሽፍት ተጫዋቾችን የማሰቃየቱ ነገር የቀነሰ ይመስላል። በቦታው ላይ ተጫዋቾችን መተካት ይችላል አርስናል። እና የመከላከሉ ስቴቢሊቲ እንዳለ ነው። አማካይ ቦታ ላይ ጥንካሬዎች እንታያለ። የማጥቃት መስመር ላይ ዮከሬሽ እንደ በሚታወቅበት ልክ ጎል ያስቆጥራል ተብሎ በሚታሰብበት ልክ ጎል አላስቆጠረ ካልሆነ በስተቀር የአርስናል እንቅስቃሴ ላይ ኢምፓክቱን የተጽዕኖውን በቀጥታ እያሳረፈ ያለ ተጫዋች እንደሆነ በደንብ መረዳት ትችላለ። ሊንካፑ ሆልድ ያደርጋል ኳስ ቅጣት ምት እንዲሰጥ አርሰናል ሪከቨር እንዲያደርግ ከጭንቅ እንዲወጣ። ለምሳሌ ከኋላ በረጅሙ ኳስ ብትመታ በቀጥታ ከሁለት ከሶስት ተከላካዮች መካከል ሆልድ አርጎ ኳሱን የአማካይ ተጫዋቾች እስኪመጡ ድረስ የሚጠብቅ አክቲቭ የሆነ ፊዚካሊ ደግሞ በጣም ፊት የሆነ አጥቂ ይዘዋል እና የትናንትናው ጨዋታ ከኒውካስሉ ጋር የምታነጻጽሩ አይደለም። በእርግጥ አርሰናል ብዙ አፐርሃንዱን ከያዘባቸው ፊክስቸሮች መካከል ነው። እስካሁን ዌስትሃምን ሰባ ሁለት ጊዜ አሸንፏል። አርባ ጊዜ ነው በዌስትሃም የተሸንፈው። ሰላሳ ስምንት ድሮ ነው። ሂስቶሪካሊ በጣም ዶሚኔት ከሚያደርጋቸው መርሃ ግብሮች መካከል አንዱ ነው።